ሰማሽ፣ ዛሬ ምርመራው ይደረጋል። በምንም አይነት ሁኔታ ወደኋላ ማለት የለም። ገርሞኛል። ማወቁን ማወቅ ይሆናል፣ ግን እንደ ጤቄን ፈርቶ ነው የሚሆነው። አንቺ ግን ልጃቸውን ትሆንሽ እርግጠኛ ነሽ? አዎ፣ በዚህ በጣም እርግጠኛ ነኝ። እንደዛ ከሆነ ለምንድን የተጨነቅሽ? በሁለት ምክንያት ነው የተጨነቅኩት። ምንድን ነው ሁለቱ ምክንያት? አንደኛ ልጅቷ ከየት መጣች? ሌላው ደግሞ በምርመራው ልጃቸው ሆኔ ካልተረጋገጠኩ የአባዬ ምርመራም ስራ የሚቋረጣል። ደግሞ ነ የሚመጣ ምርጫ ነው አንሻው ነገሩ ፍጻሜ አይደለም። ለኔ ግን ካለም ፍጻሜም በላይ ነው። እትዬ ቃወት ነግሬዎት ነበር። አሁንም ልድገምልዎት ይሄ ምርመራ እርሶ ላይ ቅሬታ የሚፈጥር ከሆነ አሁንም መቅረት ይችላል። በፍጹም ይሄ ምርመራ ተደርጎ ምርቱን ከግርዱ ለይ ወይዘሮ ባዩሽ ተዋረደች። ወይዘሮ ሜላት ቤት ሄዳ በሩን ስትቆረቁር አቶ መስፍን በሩን ሲከፍትላትም እሱን ስታየው በጣም ደንግጣ እየተርበተበተች ምን ሆነሽ ነው ብሎ ሲጠይቃት ሰላም በኝ እንጂ ባዩሽ ብሎ ለእሷ ሲጠይቃት አይ መመለስ አለብኝ ብላ በጣም ደንግጣል። ምን ሆነሽ ነው? ደንግጠሻል፣ አልኮ እየተርበተበትሽ ነው፣ ችግር አለ ወይ? ሰላም በኝ ሲላት በድንጋጤ እሱን ብቻ ሰላም ብለው ትሄዳለች። ውጭ ላይ ሆና ስልክ ደውላ ሀሴትን ቤተ ክርስቲያን ሊሄድ ነው ብለሽ ነይ ቶሎ ሀሴትም ስትላት እንዴት በዚህ ሰዓት ደወልሽ እኔ ገና እኮ አልተነሳሁም ስትላት ለሷ ለወይዘሮ ባዩሽ መልሳላት አለ ሀና ለአባቷ አባ ጸሎት አድርግልኝ እጨንቆኛል ስትል ለኖላዊ ተናግራለ ኖላዊ ምንድን ነው ያስጨነቀሽ ልጄ እኔ እንደሆነ ይኸውልሽ ደህና ነኝ እድኛለሁም በማለት ነቃ ብለው ለሀንዬ እያሳዩ ለሷ ይነግሯታል ሀና ለአሴር አንድ ሚስጥር ልንገርህ፣ ለማንም እንዳትናገር፣ ለአባዬም ቢሆን አደራ ብላ ለአሲር ስትነግረው ከእሳቸው የተደበቀ ሚስጥር ምን ሊኖረኝ ይችላል ሀኒቾ በማለት አሲር ይመልስላታል። ቤተሰቦችን እኮ አገኘኋቸው ምስትል ለአሲር መለሰችለት። እሱም እንዴት ሊሆን ቻለ ከእሳቸው ሌላ ቤተሰብ አለሾ ብሎ ለሀና ሲመልስላት፣ አባዬ ወላጅ አባቴ እንዳልሆነ መቼም እታውቃለ ወላጅ ቤተሰቦችን አገኘ አገኝቻለሁ ስትል ለአሲር ትነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል አርባ አምስት ተንኮለኛዋ ወይዘሮ ባዮሽ ወይዘሮ ሜላቱ ቤት ሄዳ በሩን እስት ቆረቁር አቶ መስፍን መኖሩን አታውቅም ነበርና፣ አቶ መስፍን በሩን ሲከፍትላት እሱን ስታየው በጣም ትደነግጣለች። ምን ሆነሽ ነው ድንገት ችግር አለ ወይ? ደንግጠሻል እኮ። ሰላም በኝ ሲላት ማቶ መስፍን መመለስ አለብኝ ብለው በድንጋጤ እየተርበተበተች እሱም ብቻ ሰላም ብለው ትመለሳለች። ውጭ ላይ ሆና ለሀሴት ስልክ እደውላላት ቤተክርስቲያን ሊሄድ ነው ብለሽ ናይ ቶሎም ስትል። ለሐሴት ለሀሴት ትነግራታለች። ሀሴት ደግሞ እንዴት በዚህ ሰዓት ደወልሽ እኔ እኮ ተኝቻለሁ መስትል ለወይዘሮ ባዩሽ ትነግራታለች። ሰው ሲዳላው ነው የሚተኛውም በማለት ጥሩ መኝታ ስታገኝ ተኛሽም መስተ ለሀሴት መልሳላታለች። ሀሴትም ወደ እሷ ጋር ሄዳለች። ሓንጌ ለአባቷ አባ አሁን ደህናነ ከሆስፒታል ተወጣለህም? ስትል ለኖላዊ ትናገራለች። አይደለም ከሆስፒታል ከአዲስ አበባም ውልቅ ብለን መሄድ አለብን፣ ወደ ሀገራችን ደሴ መመለስ አለብን ብለው ለሓንጌ ሲመልሱላት፣ ለካ እሱም አለ ስትል ለኖላዊ ትናገራለ። ምነው አንቺ መሄድ አትፈልጊም እንዴ ወደ ሀገራችን? እሲሩም ኖላዊ ሲመልሱላት፣ አይ አዲስ አበባ በጣም ጥሩ ሀገር ናት፣ ህዝቦቿም በጣም ጥሩ ናቸው፣ ስትል ለኖላዊ እትናገራለች። መቼም ደሴን የሚያክል እንደ ደሴ ህዝብ የሚሆን የለም ሲሉም ለሀንዬ መልሰው ላታ ሰላምዬ ወደ አባቷ ጋር ሄዳ አቶ መስፍን ስፖርት እየሰራ፣ አባ ምን እየሰራ ነው በዚህ እድሜ ስፖርትም? እያለችው ነበር። አዎ ነይ አብረን እንስራም ሲል ለሰላም መልሶላታል። ሰላም አረኔ እንዲህ አይነት ነገር አይመቸኝም፣ ምስትልም አልሰራም ምስትል ለአቶ መስፍን ለአባቷ መልሳለታል። ሀና ሳትሰራም? እንዴ ብሎ እሱም ለሰላም ሲጠይቃት፣ እሷ እንደዚህ አይነት ነገር መች ይመቻትና፣ ምስትልም ለአባቷ መልሳለች። ቆይ አንድ ነገር ልንገርህ ለምን ከእማዬ ጋር አትሰራም ብላ ለአቶ መስፈን ስትነግረው ሰው ጥራ ቢሎ ትራሱ መጣሉ ብሎ ይታረተባታል። እሷም ወደ እናቷ ጋር ሄዳ እናንተ ለእኛ እንደምትጨነቁት ሁሉ እኛም ደግሞ ለእናንተ መጨነቅ አለብን አባዬና አንቺ እንዴት ናችሁ ብላ ሰላም እናቷን ስትጠይቅ፣ ምን ዓይነት ጥያቄ ነው የምትጠይቅኝ? በፊት እኮ ቀጥታ ነበር የምትናገሪው ሰላም፣ ምን ሆነሻል? ብላ ትነግራታለ። እናንተ ወላጅ ለልጆች ለእኛ ትጨነቃላችሁ አደል፣ እኛ ደግሞ ለወላጆቻችን ለእናንተ እንጨነቃለን ብላ ለወይዘሮ ሜላትም ስትነግራት፣ ወይዘሮ ሜላትና አቶ መስፈን አብረው የማይኖሩና የማይ አይስማሙ ናቸው። የሱን ነገር እንዳታነሽብኝ ብላ ለሰላም አስጠንቅቃ እትነግራታለ ሀንዬም ለአባቷ አባ ወደ ስራ ቦታ መሄድ አለብኝ እንዳይረፍድብኝ ብላ ለኖላዊ እትነግራቸዋለ አይ ልጄ አንጂ ሁሌም ስራ ስራ በማለትም ለሀንዬ ይመልሳሉ። ያንተን እኮ ሙሉ ወጪ ከፍላ ያሳከመች እሷ ናት፣ ባረፍድባትም ጥሩ አይደለም ስትል ለኖላዊ እትናገራለች። አሲር እየመጣልሃል ብ ስትናገር አይ እሱ ልጅ አጠገቤ መቶ እኩር ምት ሲል እንዴት እንደሚያሳዝነኝ፣ ሀንዬ መቼም እዚህ አዲስ አበባ እሱም ባይጠልልኝ ኖሮ የፈጠረኝ አምላክ እንዴት ያደርገኝ ነበረ ልጄ በማለት ለሀንዬ ይነግሯታል። ሀንዬም ወደ ስራ ቦታ መመለስ እፈልጋ ወይዘሮ ሜላትም ወደ ቢሮ ልትሄድ ልክ እንደተዘጋጀችም ስታገኛት አንቺ፣ ብላ አሁንም ዛሬም ያረፈድሽ እንደ ትላንቱ ብላ ትገላምጣታለች። እኔ ነው እንዴ ስትላትም፣ እና ሌላ ሰው ማናለህ ስትልም ሀና ለሀና ትመልስላታለች። ምክንያቱም አንቺ ብለሽ ጠርተሽኛ ታቂም ስትል ለወይዘሮ ሜላት ትነግራታል። ለልጄ ምግብ አዘጋጅላት፣ ምን እንደሚሰራና ምን እንደምትፈልግ ታውቂያለሽ ትላታለች። ለሰላም ነው ስትላት፣ አረ ለሀስ ሴት ነው ብላ በጣም ትገላምጣታለች። እሺ እህትዬ፣ ይቅርታ መስተል ለወይዘሮ ሚላት ሀንዬ መልሳለች። ሰላምዬ እኪቼ ንገብታ ሀንዬ ምግብ እየሰራችም እሷን አሁንም እያለቻት ምርመራው ትክክልም ሆነ አልሆነም እኔ ላንቺ ያለኝ ፍቅር ምንም አይቀንስም ለእኔ እህቴ ነሽ፣ ስትል ለሀና ነግራታለች። ሀንዬም አመሰግናለሁ ትላታለች። አሁን ምን እየሰራች ነው ስትላት፣ በኋላም ተመልሼ መስራቴ ስለማይቀር አሁን ለስራው ብዬ ነው ትላታለች። አንቺማ እህቴ ነሽ እኮ በኋላ የምንሰራውም አብረን ነው የምንቀመጠውም አብረን ነው፣ ስትል ለሀና ትነግራታለች። ሀንዬ በጣም ታመሰግናታለች። ምርመራው በኋላ አባትሽ ጋር መሄድና አባትሽን ማየት አለብኝ ሀንቾ ትላታለች። ሀንዬም እሺ ብላ ለሰላም ትመልስላታል ግን የት ሆስፒታል ነው ምርመራው የሚካሄደውም? ብላ ለሰላም ትመልስላት አባትሽ አለበት ሆስፒታል ነው ስትል ትመልስላታለች። ያማ ጥሩ ስትል አባቷንም በዛው በሰበቡ እንድታይላት ስለፈቀደች ሀንዬ ደስ ብሏታል። ያቺ ነገረኛዋ ሀሴትም ከእሷ ጋር ከወይዘሮ ባዩሽ ጋር ተገናኝተው አንቺ ለምንድን ነው አባትሽ መንጣቱን ያልነገርሽኝ? ብላ ወይዘሮ ባዩሽ ተጨቀጭቃታለች። ምን እያልሽ ነው? የማን አባት ትላታለች። ያንቺ ነዋ። ማንን? አቶ መስፍን። አቶ መስፍን ማን ነው ብላ በጣም ተጨቀጭቃታለች። እዚህ ጋር እንግዲህ ልጅቷ እንዳስመሰለቻት ነው አባዬ ብለሽ ነው መጣራት ያለብሽ እያለቻት እናንቺ ገና ጦርነቱን ጀመርነው፣ አልጨረስነውም። ወይ ይገሉናል፣ ወይ እንሞታለን እያለች እየነገረቻት እያስጠነቀቀቻት ነው ለሃሴት፣ ወይዘሮ ባዩሽ። ቤተክርስቲያን ደርሰን እንንጣብላ፣ ወደ ቤተክርስቲያን እየዛት እየሄደች ከአሲር ጋር ደግሞ ሀና እቆማ ታያቸዋለች። በጣም ትደነግጥና እኔም ወደ ስራ ቦታዬ ልሄድም ብላ በጣም ደንግጣ ለአባዬ ምግብ ገዝተ ሄድም ብላ ለእሳቸው የሚሆን የሚገዛበት ገንዘብ በእጁ ታስጨብጠዋለች። እነሱ ወደ ቤተ ክርስቲያን እየሄዱ ሀና ታያቸውና በጣም ትደነግጣለች። እሱም ለእሳቸው ጋር ሄዶ እሚያዘውን ለእሳቸው ምግብ አቅርቦ ያንን ምግብም አብረው በልተው ሀናም ወደ ስራ ቦታ እንደተመለሰች እና በመጨረሻም ደግሞ ለዛ ለምርመራው ቦታ ከአሴር ጋር እንደቆሙ ይች ደግሞ ማናት ብሎ ያችኛዋን ልጅ ሲያያት በጣም ይናደዳል። እውነቱን ስትነግረው ሄጄ ልውጋት ብሎ ለሀና ይነግራታል። አንተ እረፍ፣ እንደዝማ እንዳታደርግ የኔን ታሪክ የወሰደችውና የወረሰችው ልጅ ልጅ ነኝ የምትለው እኮ ይችናትም በማለት ለአሴር ትነግሯለች። አስር ደግሞ ሊሄድና ሀሳቧን እንድትቀይር ለውጋቶ ብሎ ለሀና ነግራታል። ሀንጌ እረፍም ስትል ነግሯለች። ያች ልይ ትሰማና ለሶ መታ ባልሽያ ምራል ብላ ለሀንጌ ትላታለች። ይህንንም ደግሞ ልትዘርፍኝነዌ ነወይ ስትልም ሀና ለሀሴት መልሳላታል። አይ ልጆ የሆነ አመዳም ነገር ነው ምስትል መልሳላታለች። ምክንያቱም ይሄ ለባል የሚሆን አይደለም፣ እኔ ደግሞ አመዳም አልወድም ምስትል ሀሴት ለሀና ትመልስላታለች። እኔ ነኝ ወይ አመዳም ብሎ በጣም ይናደድና ለሀሴት እሱ ይመልስላታል። ወይዘሮ ሜላትም ለሀበ ወይዘሮ ባዩሽ ስልክ ደውላላት፣ ወደ ምርመራ ቦታ እንድትከተኝ ብላ ነግራት፣ ለምንድ ነው ያልመጣሹም ብላት ነበር። መጥቼ ነበረ፣ አሁኑኑ መድረስ አለብሽ ብሎኝ በቀን ካልመታኝ የማይውለውና የሚያድረው ባሌ እሱ እንደዛ ሲለኝ ነው የተመለስኩትም ብላ አታላል። ወይዘሮ ሜላት ተነግራታለች። ሀና እትዬ አሁንም ቅር ካለሽ ይህን ነገር መቋረጥ አለበት ሰዓት ብላ ለወይዘሮ ሜላት ስትነግራት በጭራሽ ብላ ለሃና ትመልስላታል። ይህ ነገርማ ምርቱን ከእግርዱ የምለይበት ነው፣ እውነቱ መውጣት አለበት። እንዴት ነው ምርመራው የሚቀረው ብላ ለሃና መልሳላት አለ ሃና። ግን ወይዘሮ ሜላት ስለተበሳጨች ቅር ካለሽ እውነቱን ማወቅ ካልፈለግሽ ይቅር ብላ ነው እየነገረቻት። ሀሴትም የውጤቱን ነገር እኔ ወጧዋለሁ አላልሽኝም ወይ አሁን ምንድን ነው የምትይኝ? ወይንም እብላ ለወይዘሮ ባዩሸ ተነግራታል። ሜላት እንደዚህ ቀላል አድርገሻታል። አስራ ስድስት አመት የጠፋችባት ልጇን በጣም ስለ ናፈቀቻትና እንደዛ አድርጋ ነው እንጂ የተቀበለችሽ ዝም ብላ የምትቀመጥ ሰው አድርገሻት ወይ ሀናን ደግሞ በጣም ነው የምትወዳት ልጆቿም የሚወዷት ሀናን ነው ስትል ለእሷ ነግራት አለይ ሀሴ ትፍራቻ ተሰምቷታል ወይዘሮ ባዩሽም በቁጣ መልክ ነው እየነግረቻት ምንም ብሉሽም ምንም ምንም ነገር እንዳትመልሽላቸውም ስትል ውጤቱ እስከሚታወቅ ድረስ አንዳችም ነገር ምላሽ እንዳትመልሽላቸውም መስትል እሷ አስጠንቅቃ ነግራታል። አቶ መስፍንም አይዟችሁ ልጆች ብሎ ልጆቹን ወደ ዶክተሩ እንዲሄዱ አድርጓል። የዛሬው ክፍል ይህንን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይባይ።